አንተን ባልፈራ ፈጣሪን ምፈራና ማከብር ሰው ነኝ። ደግሞ ከባርኮት ጋር ማውራት ያውቀም ነው። ገና ያኔ ሳይሄድ ነው። አይመስለኝም። አረ ነው። እንደፈለግ አስቡ። እኔ መናገር ያለብኝን ተናግሬያለሁ። እሺ ማዘርዋ እስካሁን ቤቴ ምን ታደርጊያለሽ? ምን ነው ምን አጠፋው? የኔ ልጅ እና ስቲ ወደዚህ ትሰሚኛለሽ? አሁን ከቤት ይውጭልኝ። ምን ነው ምን አጠፋው? አደራኮ ስላለኝ ነው አባትሽ እዚህ ቤት ያለሁት። እናቴን አንቺ እንደ ገደልሻ ታውቃለው። ሺ ማን ያውቃል? አባቴንም አንቺ ትሆኛለሽ የገደልሽው። ማዘሯ ማዘሯ፣ ሲነኝ እንዴ? አዎ ማዘሯ። ምን ነው ችግር አለ እንዴ እኔ ትችሽ ከወጣ በኋላ የተፈጠረ ነገር አለ? አረ ምንም ነገር አልተፈጠረም ሰላምዬ። ግን ቅምጥልና ይትሸታል። አይ አልሄድኩም። ምን ነው የማይሆን ቅዠት እየቃዠሁ ነበር። መሄድ አለብኝ። ወዴት? ቅምጥል ጋር መሄድ አለብኝ። ብቻዋን ናት። እሺ ትሄጃለሽ ማዘሯ፣ ግን ደግሞ ባቡሬ እዚያ ነው ያለው። ስለዚህ አሁን ትንሽ ረፍት አድርጊና በኋላ አብረን እንሄዳለን። እሺ፣ ግን ልቤ እየደነገጥብኝ ነው ምን ይሻላል? እንድትረጋጊ ለቤኪ ስልክ ደውላለሁ። ግን አንቺ እረፍት ማድረግ አለብሽ። እረፍት ያስፈልግሻል፣ እና ደግሞ በኋላ እኔና አንቺ አብረን እንሄዳለን። ግን ደውለሽ ጠይቅልኝ ሰላምዬ። እሺ ማዘሯ፣ ደውላለሁ። በቃ አንቺ ተረጋጊ፣ እረፍት አድርጊ። በቃ ቅምጥል፣ ሲመቸኝ እየመጣሁ ጠይቅሻለሁ። አሁን ልሂድ። በቃ አመሰግናለሁ። ቀመ ቤት ድረስ በቃ ይመቻችሁ። ህሩታ ዛሬም ነው ያጠፍተልሽ? ሮማን ስለሌለች ማሚ የሮማን ስራ እያሰራችን ነበር። ዛሬ ሮማን ያረፈች? አዎ፣ እሷም አረፈች። የታባቷ እጅ ፍቅር እኮ ብዙ ስራ ነው ገና የሚቀራት። ታዲያ እዚህ ምን ትሰሪያለሽ? ሂጂ አግዣታ። እንጭ ራስሽ አታመጭ እንደ እኔ። ቼ ለምን ለፈለሁ፣ ተንቀሳቀሽ አይካልሽ። ደግሞ ማየን እጠራታለሁ። ሩታዬ በይታዘሽ። ምነው፣ በሰላም ነው? አንዳንድ የምናወራቸው ነገሮች አሉ፣ አስቲ ቁጭ ብለን። ስለምንድን ነው የምናወራው? ስለ አንተ፣ ስለ እኔ። ምን አደይ? መንገድ ላይ አገኘኋት። እናማ በጣም አዝናለች። ቆይ ለአዴ መንገድ የፈራው የሚያስቸግር ነገር አለ? ካለ ደግሞ በቃ ይፋ አውጣው። እኔ አዴ እንደዚህ ከፍቷት ደብሯት ላያት አልፈልግም። ባቡሬ፣ አዴ በአሁኑ አጥፍታለች ማለት። ምን አጠፋች? አዴ በድብቅ ከባርኮት ጋር ሌላ ነገር ጀምራለች መሰለኝ። ባርኮት ማን ነው? የአዴ አፍቃሪ ነው፣ የፍቅር ወንድሟ ስሙ ነው ባርኮት የሚባለው። እቺ ልጅ ቆይ፣ ስንት አፍቃሪ ነው ያላት? የሚገርም እኮ ነው። እሺ፣ እሱ ደግሞ የት ነው ያለው? እዚያ አይኖርም ለስራ ፊልድ ወጣል። በባዶ ሜዳ አደይ የኔናት እያለ ያወራል። በጣም ነው የሚያፈቅራት። እና እሷ ፈቀራት ፈለጋት ብለ ነው እሷ የምታስለቅሳት። እሱ ብቻ አይደለም፣ አደይም ከሱ ጋር ያወራችው ነገር አለ። አልገባኝም። ቆይ አደይ ፍቅረኛ ነች? የፍቅር ጥያቄ አቅረበላት፣ ተቀብላለች። በጣም ነው የምትወደ። ግን ችግሩ እሷ ከአንተ ጋር ከተገናኘች በኋላ ወደ ቤት ስመጣ ሁሌ ደስተኛ ያጡ ነው። ቆይ ምን አርጋት ነው? አላውቅም አቡሬ ማንን ማመን እንዳለብኝ ማንን ማመን እንደሌለብኝ አላቅም። በጣም ነው ግራ ይገባኝ። እሺ ዴቭ፣ እኔ በሀሳብ ላክስ ምን እንደተፈጠረ ንገረኝ። ሄዳለሁ፣ ግን ይኸውልሽ ቤት ውስጥ ተቀምጭ ብቻዬን ነኝ ምናም ብለሽ እንዳታላዝኝ እሺ? እሺ ማሚ፣ አላማድርም። ደግሞ ከፍቅር ጋርም ጸብ ምናምን መስማት የለብኝ። እሺ አታስቢ፣ እሺ ልጆች እንዲሁ ስትታዩ እኮ ገና ምንም የምታውቋት መስሉ ለካ ብዙ ፈተናና መከራን አሳልፋችኋል። አዎ ማዘሯ፣ እኔና የልጅነት ጊዜያችን ያሳልፍ ነው፣ በስራ በጭንቀትና በስጋት ነው። ግን አሁን ፈጣሪ ይመስገን ሁለታችንም ደህና ነን። ገና ብዙ ነገር ትሆናላችሁ። ወጣትነት በደስታው ልክ ብዙ ነገር ያሳያል። ማግኘት አለ፣ ማጣት አለ በእጃችሁ ላይ እያለ የማታዩት ነገሮች ሁሉ ይከሰታሉ። አደይ ምንም ነገር አታስቢ። ከመጣ ይመጣል፣ ካልመጣ ደግሞ አትጨናነቂ። ምን አባቱ ግን እኮ ግን ብሎ ነገር የለም አደይ። ከመጣ ይመጣል፣ ካልመጣ ግን አትጨናነቂ። አንቺ እንዳትፈልጊ እሺ። ማን ነው? አለን መስቀል፣ እንዴት እንዴት ነው? አደ ለአወራሽ ፈልጌ ነበር። ስለምን? ስለኔና ስለ አንቺ ስለኛ። ምን ማዘራ፣ በቃኛ። እንሂድ። ወዴት? ቅምጥል ጋር ነው። ቅምጥል ጋር ካር ሄደን እያልሽኛ ነበር። እሺ። ክን ደይ እሱን ወዴት ማለት? አዎ፣ እኔ ነኝ። ምን ነው? ልጄ በድጋሚ ተሳስተ እንዳታስከፋት። አይ ካልክ ግን ሌላ ሰው ነው። ምድራት። እሺ፣ በጣም ይቅርታ። ሁሌ ይቅርታ ማለት አይሰለችም? ቆይ እስከ መቼ ነው እንደዚህ የምትሆነው? እኔ ሳይጀምር ሁሉም ነገር ከብዶኛል። የሆነ ነገር በተፈጠረ ቁጥር ለምንድ ነው እኔን የምትጠራጠረኝ? እኔ እኮ እያስመሰልኩ አይደለም፣ አብሬ ያለሁት አውቃለሁ። አደይ አንቺ ምንም ጥፋት የለብሽም። አንቺ ማመን ነበረብኝ። አሁን እንዴት እንደዚህ ልትልቻልክ ባርክ ያንን ነገር አላክ ከእሱ ጋር ማውረታችሁ እንደማታውቁ ሰምቻለሁ። ታዲያ ለምን ፍቅራችን በዚህ ትንሽ አሹ ወሬንተውና ቤቢ ያለ? ቤቢ ቤቢ ቤቢ ቤቢ ደግሞ የትኛው ልጅ ነው

ከዚህ በኋላ ከዚሽ ንቅንቅ የለም። በር ላይ ምንድን ነው የምትሰሪው? እህቴ መጡ፣ እሰይ እንኳን ደህና መጡ ማሚዬ። ቴና ወይ ማሚዬ። አንቺ ልጅ ግን ጤና የለሽም። ጤናሽን አትሻል። ምንድን ነው ሁልጊዜ ካሹ ጋዚ ንትርክ የምትይዙ? እስቲ ንገሩልኝ እህቴ እህቴ። እኔ እኮ ከአቅሜ በላይ ሆናለች። የወገብ ቅማ ሊሆነችብኝ። በይ የምትናገሩን ቶሎ ተናገሪና ከዚህ ዞር በይ። አሹ ወይ እህቴ አደራ ቤቱን ጠብቅ። ቲና ወደ ውስጥ እንዳገባ ፍቅርን ከፈለገቻት፣ ፍቅር ሞታት አናግራት። እንዴ ምን አለበት ብገባ? ማሚዬ፣ ደግሜ አልናገርም። ያደረግሽውን ነገር ታውቂያለሽ። ርኛልኩ። ሮማኒን ከተመቻት ይሁን። አይ ያሳቅቃለን። ያልተመቸኝ ማሹ። ታዲያ ማን አስገድደሽው? ሮማኒ እንዳትቀብጭሺ። ነይ እንሂድ። እንደውም ወይ፣ የት ነው ምትሄዱት? ሮሚ ልጋብዛት ነው። ወይ ጉድ፣ ወዴት ነው ደግሞ ምጋብሻት? እየተናደድኩ እኮ ነው አሹ። ምን አናደደኝ? ቆይ ታዲያ እንዲለብሳ ነው ምትወስጃት ቆይ ዛሬ ደግሞ ምን ተገኛና ነው ብቻዋን ግብዣ ምትወስጃት? አንተን እኮ ስራ አይመቸን ብዬሽ ነዋ። እሺ ታዲያ ሌላ ጊዜ ለምንድን ማንሄድ? አይ እምቢ አልፈልግም። እሺ ይደብሮኛል፣ መሄድ እፈልጋለሁ። ነይ ሮሚዬ፣ እንደ እንዴ። ቆይ ተረጋጉ። ወዴ ነው ነገሩ? ይኸው እኔ እንዲህ ችኩል ችኩል አይመቸኝም። ይኸውልሽ፣ ሮማኔ ከተቀየምሽኝም ተቀየሚ እኔ አልፈቅድም። እንዴ ምን አለበት ደግሞ። እኔ ከተማ ላይ ያሉ ጥሩ ጥሩ ቦታዎችን ማየት እፈልጋለሁ። እትዬም ፈቅደውልኛል። ይኸውልሽ፣ ሮማኔ መሄዱን እንጂ እኔ አልከለከልኩም። ታዲያ እንደዚህ ለብሰሽ ግን መንገድ ላይ ያለው ወንዱ ሁላ እንዲፋጅብሽ ነው? ይኸውልሽ፣ እፈቅድልሽ አለሁ። ታዲያ ሽንሽንሽን ለብሰሽ ቀሚስሽን ለብሰሽ አምሮብሽ ነው። ሁለተኛ እንደዚህ ያ ነገር እንዲያደግ ወይ ደመንድ ትሰሪያለሽ። ደግሞ እዚህ ሰፈር እንዳላይሽ አላልኩሽም ነበር እኔማ ልብስ የረሳሁት ልብስ አለና እሱ ላመጣ አይደለ አው እንደዛ ነው። ያቺ የኔ ኤቲኤም ማሽን ቲናስ እሷ ምን የት ናት? እኔ አላቅም። ዳይመንድ አሽቋለች። አላቅሽም እንዴ? እንዴት እንዴት እንደምትሆኝ ስታሽቋለች። እዚህ ሰፈር ሁለተኛ እንዳላይሽ አላልኩሽም ግን አንቺ መፈስ ሰብሬ ተከሰትሽ ምን ላድርግ? ሰው እንዳልክ ቤቱ ማቅሶ የለም እንጂ ያንተን ቃል ታላክብር ቀርች አይደለም። ዳይመንድ አላባክሽ አልቀረብሽም። አሁን ልጅ ጥፊ ከፊቴ ሚዳቁ ቁልፍ እናገባ ቆይ እሺ፣ እሺ ስለ የፈረው ነው እንዴ መሰለህ? አንተ ደነስ፣ አንቺ ዛሬ አፈልገሽኛል ማለት አይደል? ምን ልታመጣ ይኸውልሽ፣ አሁን አፍሽን ዘግተሽ ቀጥ ብለሽ ከዚህ ሰፈር ጥፊ፣ ያለበለዚያ ግን ይኸውልሽ፣ ጨኔስር ገብቼ መዝልጌሽ ቋንቋሽን ቀይሬው አረብኛ እንድታወሪ ነው ማድረግሽ። ባሪ ብቻ አንቺ ቱሪናታ ለከከኝ ያባባ እንዴ

እኔ ምን አልኩ? እሱ ዝም ብሎ ነው የሚያወራው። ቆንጆ፣ እዚህ ምን ትሰሪያለሽ? ምን አገባሽ? እቺን ደግሞ ኬት ያመጣሽ? ቤዛ፣ የማታውቂያትን ሴት እንደዚህ ናት ብለሽ አትፍረድ። እሺ፣ ማን ነው? ነው ደቃ ደቃ ምን ነው ምን ነው ፈራሃኝ እንዴ ማለት ያልፈራው ለማለት ያልፈራው በቃኛ አደይ ክፍል መቶ ሰላሳ ሶስት እንግዲህ አደይና ዴብና ጠንተዋቸው ነበር ነገር ግን ባቡሬ ደግሞ አስታርቋቸዋል ማለት ነው ያው ባቡሬ የአደይና የዴብ መታረቅ ምሳሌ ሆኗል ማለት ነው። ዶችዬ ቪዲዮን ሰብስክራይብ አድርጉ ላይክ ሸር አድርጉልኝ። ሰላም ሰላም፣ ውድና የተከበራችሁ የቻናል የቤተሰቦች እንዴት ናችሁ? እኔ ያለሁ እግዚአብሔር ይመስገን ሰላም ነኝ። ሰላም ናችሁ? በክርስቶስ ስም ዘት ይባልኝ። ለቻናል አዲስ ሆናችሁ ሰብስክራይብ እንዲሁም ደግሞ ላይክ ሸር አድርጉልኝ። ሀሳብ ስቴከርላችሁ ደሞ ኮሜንት ስራ አስቀምጡልኝ። ዶችዬ ደቼ አዋካችሁን ሰብስክራይብ እና ላይክ ሸር አድርጉልኝ ያንሳስርሽ ልግባና ከዛ ደግሞ በራሴ እሞክራለሁ ማለት ነው በራሴ ኮንተንት እና ውዶችዬ ሸራርጉልኝ ፕሌስ ስወዳችሁ። እንግዲህ ዛሬ አደይ ክፍል መቶ ሰላሳ ሶስት ክፍል ላይ እንዳያችሁት ባለፈው ቲና እና ቤዛ ቲና ለቤዛ ብር በመስጠት ምን አድርገን አደይና አደይ ብናጣላቸው በማለት እንግዲህ ሲያስቡ ነበር። ነገር ግን በስተመጨረሻ አደይ ማለት አደይን ባርኪ ወዳት ነበርና እሱ በማስመሰል ደብዳቤ በመጻፍ ልክ አበባ በማድረግ ምናምን ያለረለ ለፍቅረኛ የሚሰጥ ምናምን ነገር እንደዛ ማለት ነው አዘጋጅተው የሆነ ሕጻን ሊስጣት በማለት እንግዲህ ባርኪን የሰጠች በማለት ያው እንግዲህ አምጥቶ ሰጧታል። ከዛ እሷም ዴቭ በተዘዋሪ እሱ ነው ያዘጋጀው ይሄን ነገር በማለት እንግዲህ ተቀብላለች። ከተቀበለች በኋላ ግን ዴቭ በጣም ተናዷል። ምክንያቱም ከባርኪ ጋር ልክ አብራ እንደምታወራ ምናምን ነው የሚገልጸው ደብዳቤውና ከዛ አንጻር በጣም ተናዶ ስለነበር አደይንም አስከፍቷታል። አደይም በስተመጨረሻ እንግዲህ የራሱ ጉዳይ ነው እኔ ምንም ነገር የለኝም፣ አንተ እኔም ካላመንክ ደግሞ የራሱ ጉዳይ ነው፣ እኔም ከማንም ጋር ላወራው፣ በጭራሽ ባርኪ ጋር ከተለያየ ቀን ጀምሮ አንድ ቀን ማወርቶኛ አያውቅም በማለት እንግዲህ ጥላው ሄዳለች ማለት ነው። አደይም ከፍቷት መንገድ ላይ ቁጭ ብላ እያለቀሰች እንግዲህ ባቡሬ አግኝቷታል። ባቡሬ እንግዲህ ሙነሽ ነው አዳይ፣ ሙነሽ ነው። ከፋሽ ማን ያስ ከፋሽ ማን ነው እንደዚህ አንቺ እንዲከፋሽ ያደረገች በማለት ያው ጠይቋታል። ነገር ግን እሷ ደሞ ትናገር ፍቃደኛ አይደለችም። ያው ግን የዴቭ ምክንያት እንደሆነ ባቡሬ ስለገባው ዴቭን ጠይቋታል፣ የት ነው ያለ ምናምን በማለት እሷ ደግሞ መናፈሻ እንዳለ ነገረችው ማለት ነው። ታዲያ መናፈሻ እንዳለ እንግዲህ ሄዶ ጠይቆታል ዴቭን ማለት ነው። ሲፈልገው አጋጣሚ እንግዲህ አግኝቶታል። እሱን እንቁጭ በሪስኪ እናወራ በማለት እንግዲህ አደይ ለምድና ያስከፋት በማለት ብሎ በመጠየቅ ያው እንግዲህ ያለውን ነገር ነግሮታል። ከዛም ለባርኪ ለሱ የቁጥሩን ስጠኝ የባርኪን ቁጥር በማለት እንግዲህ ለባርኪ ሲደውል ለጊዜው አላነሳም ነበር፣ ግን መልሶ ደውሎለት ነበረ። ከዛ ባርኪም በፍጹም አደይ ግን ደህና ነች ምናምን ብሎ ጭራሽ ደህንነቷን እየጠየቀ በፍጹም እኔ ምንም ነገር የላኩት ነገር የለኝም በማለት ያው እንግዲህ ባርኪም ነግሮታል ማለት ነው። እንግዲህ ባቡሬም ያው ዴብን እህደ አደይን ይቅርታ አድርግላት፣ ምክንያቱም አደይ በጣም መስኪልሽ ናት ልት ጎዳትም እንዳትችላ አደረ አባክን ምናልባት አንተ እናሷ አብራችሁ እንድትሆኑ የማይፈልግ ሰው ሊኖር ስለሚችል እነሱ ናቸው ያጣሉ በማለት እንግዲህ ጥያቄውን ነግሮታል ማለት ነው። ከዛ ዴብም እሺ ብሎ እንግዲህ ከቤት ድረስ በመድ ሌሊጋ በመሄድ አደይ ሌሊጋ ስላለች እንግዲህ ይቅርታ ጠይቋታል። አደይም በጣም እየተጨነቀች ነበረ። ለሌሊም ጭንብሮን ሁሉ ነገሩ ሁሉ እየነገረቻት ነበር። እንዲሁም የባቡሬ እናትም ተኝታ ስለነበረ በእንቅልፍ ልቧ የተኛች መስላ፣ ነገር ግን እየሰማች ነበረ ከዛም ተነስታ አንዳንድ ምክሮችን ከትልቅ ከእናትነት አንፃር አንዳንድ ምክሮችን ስትለግሳቸው ነበር እና እነሱም እህ ብለው እያዳመጧት ነበር ማለት ነው። እንደዛ እንዳሉ እንግዲህ ደግሞ ይቅርታ አድርጎላታል ያለውን ነገርም እንግዲህ አካፍሏታል ማለት ነው። ወንዶች አደይና ደብሰ ያደረጉ ደስ ብሎኛል። እንግዲህ የቅ መጠለን ማለትም ማለት ያባጉሬ እናትም ወደ ቅ መጠል እንግዲህ ከሌሊ ጋር ሄደዋል ማለት ነው። ሁዶች የቅ መጠል በጣም ከብዷታል ወይም ለመናገር አባቴን ያክል ነገር ተጎድታለች፣ በጣም ያሳዝናል። ነገር ግን ኪንጎ ደግሞ ያው ባለፈው ታውቃላችሁ አዳይን ነው የሚያፈቅር እንጂ እሷ ለእሷ ቦታ የለውም ነበር። ነገር ግን አሁን ግን እሱም ብላ ከጠር ድረስ ሄዳ አባቷን ስላጣች ያው ያ ነገር ተሰምቶት ያው ዋጋ አብሮ ዋጋ እየከፈለ ይገኛል ማለት ነው። ምክንያቱም ምግብ እየበላች አይደለም፣ ምግብ ሰርቶ በማብላት በመንከባከብ ምናምን እንግዲህ ከጎኗ ስላለ ደስ ብሎናል። እውነት ኪንጎ ደስ ይላል። በርታ ውዶችዬ። እንግዲህ ኪንጎ ከመጠለኝ ከመንከባከቡ የተነሳ በቡሬን በጣም ደስ ብሎታል። ምክንያቱም እህቱ እንደዚህ ምክንያቱም ባቡሬ እንግዲህ እህቱ ስለከፋት አባቷን እየወደደችው ስላጣችው ሳታስቡ እሷ በሄደችበት ስላጣችው ያው እሱም ጭምር መከፋቱ አይቀርምና ከዛ አንጻር ባቡሬ ማለት ኪንጎ ከጎኗ ስላለ በጣም ደስ ብሎታል ማለት ነው። እንግዲህ ቲና ታቃጥላለች። ቤዛንም ቲና ላሽ ብላታለች። ምክንያቱም አደይና ደብን አጣልተሻል፣ ካሁን በኋላ አልፈልግሽም በማለት እንግዲህ ቤዛን አባራት ያለች እንግዲህ ቲና አዴና ዴብን አጣርቻለሁ ከአሁን በኋላ ዴብን አገኘዋለሁ ብላ ብትሄድም፣ ነገር ግን ዴብ ደግሞ ለእሷ ቦታ ምንም ነገር የለምና የለውም ና ያው እንደውም በር ላይ አግኝቷት አንገቷን ፈጥቆ ይዞ አንቺ ነሽ እንደዚህ ያደረግሽ በማለት ያው ሲመታት ነበር ማለት ነው። ያስፈራራት ነበረ። እንዲ እያስፈራራት እንዳለ እንግዲህ ትዬ ደርሰዋል። እንግዲህ ቀጣይ ክፍል ምን ምን ትላለች ትዬ የሚለውን አብረን ያለን ማለት ነው። ሁዶችዬ እንግዲህ ሩታ ለሮሚ ሱሪ ገዝታ አምታላታለች፣ እና ጃጭር ቀሚሶች ስጦታ ገዝታ አምታላታለች ማለት ነው። እንግዲህ ልበሽ ና አብረን ውጭ እንዝናናለን በማለት ነግራት አለች። ነገር ግን ሮሚ ደግሞ ቀሚስ ነው የለመደች እንጂ ሱሪ ምናምን እና ጃጭር ለብሶችን የመልበስ እንትኗ የላትም ልምዱ የላትም። እና ከዛ እንጸራ ለብስ እባክሽን ተኘኔ ቀሚሶች ነው የምለብስ ናሁን እያለችም ስትል ነበረ። ነገር ግን በስተ መጨረሻ አሮታ አባብላ እጀሽ ውጭ ልወጣ ነው በማለት እንግዲህ ሱሪ ያስለብሳታለች ከዛም እንግዲህ አሹፊት ሄዳለች ማለት ነው አሹፊትም ልታሳያት ስትሄድ አሹ ደግሞ የኛ ወግ በዓል አይደለም። የኛ ወግ በዓል እንደ ገጠሩ ቀሚስ ነው የሚለበስ እንጂ ሱሪና አጫጭር ልብሶች አይለበስም በማለት እንግዲህ አሹ ያሁን እንድታወልቀው አስገድዷታል ማለት ነው። ምክንያቱም አሹ ያው ሮማን ይወዳታል፣ ምክንያቱም በዚህ ሱሪ ደግሞ እንድትሄድ አይፈልግም እና እባክሽን ቀሚስ ለብሳሽ እያለ እንግዲህ መልሷታል ማለት ነው። እሷም ተበሳጭታ እንደገና ተመልሳለች። ውድ ምናልባት እንግዲህ ቀጣይ ክፍል ደግሞ የሚገርም ይሆናል።